በዛሬው ትምህርታችን ወይም ቪዲዮችን ደግሞ የምንማረው በጣም አጫጭር የሆኑ የእንግሊዝኛ ቃላትን ነገር ግን ኮመን የሆኑ ወይም ደግሞ የተለመዱ ሁሌም ልንጠቀምባቸው የምንችል ቃላቶችን እንዴት እንደምናነብና በአማርኛ ውስጥ ትርጉማቸው ምን ማለት እንደሆነ እያንዳንዳቸውን የምናይ ይሆናል። አብራቸው ሁኑ። ኦኬ እንግዲህ ወደ ዛሬው ትምህርታችን ስንሄድ እንደነገርኋችሁ የተለያዩ ኮመን የሆኑ ወይም ደግሞ የተለመዱ የእንግሊዝኛ ቃላቶች አሉ። ሰው እነዚህን የእንግሊዝኛ ቃላቶች እያንዳንዳቸውን እያነበብነን በአማርኛ ውስጥ ትርጉማቸው ምን ማለት እንደሆነ የምናይ ይሆናል። እንጀምር። ኦኬ፣ ወደ መጀመሪያው ስሄድ ይሄ የመጀመሪያው የእንግሊዝኛ ቃል ምን ይላል የሚለውን ነገር ስናይ እንዴት እናነባዋለን? አሁን የመጀመሪያዋ የእንግሊዝኛ አልፋቤት ማነች? ሲነች። ሁለተኛዋ ደግሞ ኤነች ኤ ሶ ሲ ኤ በአንድ ላይ እንደምን ይነበባል? እንደ ኮ እናነባዋለን። እንደ ኮ ኮ ብለን እንጽፋለን። ኮ። ኦኬ ከዛ ኤል ኤል ደግሞ እንደምን ይነበባል? እንደ አንድ ድምፅ ነው የምናነበው። በፊትም እንደነገርኋችሁ ሁለት ተነባቢ ድምፆች በተከታታይ ሲመጡ እንደ አንድ ድምፅ ይነበባሉ ብለናል። ሶ ኤል ኤል እንደ ል ይነበባል። እንደ ል። ኦኬ አሁን ሲነ ኤ እንደ ኮ ይነበባሉ ብለናል። ኮ ብለን ጽፈናል። ከዛ ኤል ኤል ደግሞ እንደ ል ይነበባል ካልነን ኮን እና ልን በአንድ ላይ ስታነቧቸው ምን ይሆናል? ኮ ል ኮል፣ ኮል ይሆናል ማለት ነው። ኦኬ፣ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይለናል? የመጀመሪያዋ እንደምታዩት ኤም ነች። ሁለተኛዋ ደግሞ ኢ ነች። ኢ ሰው ኤም እና ኢን በአንድ ላይ ስናነባቸው ምን ይሆናል ሚ ተብሎ ይነበባል ኤም ኢ ሚ ተብሎ ይነበባል ሶ ሙሉን ስናነበው ምን ይሆናል ሙሉን ስናነበው ኮ ል ሚ ኮልሚ ኮልሚ ተብሎ ይነበባል ኦኬ ኮልሚ ማለት በአማርኛው ምን ማለት ነው ስንል ኮልሚ ብዬ ብናገር በአማርኛው? ደውልልኝ ማለት ነው። ደውልልኝ ለእኔ ደውልልኝ፣ ወይም ደግሞ ደውልልኝ ማለት ነው። እኛ ሌላ ሰውን ስንጠይቅ ኮልሚ ስንል ለእኔ ደውልልኝ እንደማለት ይሆናል ማለት ነው በአማርኛው። እሺ ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይለናል የሚለውን ነገር ስናይ የመጀመሪያዋ ቲ ነች፣ ሁለተኛዋ ኤ ነች። ሶ ቲ እንደምናውቃት ተነባቢ ነች ኤ ደግሞ አናባቢ ነች። ኦኬ ሰው ቲ ኤ በአንድ ላይ እንደምን ይነበባል የሚለውን ነገር ስናይ እንደ ቴ ይነበባል። እንደ ታ ሳይሆን እንደ ቴ እንደ ቴ እናነባዋለን። ኦኬ ከዛ ኬ ደግሞ እንደ ክ ይነበባል። እንደ ክ ኢ ምን አትልም፣ አትነበብም። ለምን ሁለት ቫውሎች ከአንድ ወርድ፣ ሁለትና ከዛ በላይ የሆኑ ቫውሎች በአንድ ቃል መጀመሪያ ሊሆን ይችላል፣ መጨረሻ ወይም መካከል ሊሆን ይችላል ሲመጡ የመጀመሪያው አቫውል ወይም ደግሞ አናባቢ ስትነበብ ሁለተኛዋ ምን አትልም ብለናል፣ አትነበብም ብለናል። ሶ ኢን እንተዋታለን ማለት ነው። እስኪ እናነበው አንድ ላይ ቴ ክ ቴክ ቴክ አያችሁ፣ አሁን ያነበፏቸው ቲን፣ ኤን እና ኬን ነው ማለት ነው። ኢን ምን አላልኋትም አላነበብኋትም ማለት ነው። ኦኬ ቴክ ይላል። ከዛ ይህኛው ደግሞ ምን ይለናል? ተመሳሳይ ነው ከመጀመሪያው ጋር ምንም ልዩነት የለውም። ሰው ምን ብለን እናነባዋለን? ሚ ብለን እናነባዋለን። ኤም ኢን በአንድ ላይ ሚ ተብሎ ይነበባል። ሚ ሙሉን ስናነበው ቴ ክ ሚ ቴክ ሚ ቴክ ሚ ምን ማለት ነው? አሁን ቴክሚ ሚ ብዬ ብናገር ማለት ነው። ውሰደኝ ማለት ነው። በአማርኛው ውሰደኝ እያችሁ እራሳችሁን ማለት ነው። እናንተ ሌላውን ሰው ስትናገሩ ውሰደኝ ማለት ነው። ኦኬ ወደዚህኛው ስንሄድ ህኛው ደግሞ ምን ይለናል? ኤችኢን በአንድ ላይ እንደምናነበዋለን እንደ ኸ እናነበዋለን ኸ ተብሎ ይነበባል። ወይም ደግሞ በሌላ አባባል ምን ማለት ነው? ይህ ምን አትልም፣ ከዚህ ጋር አትነበብም ማለት ነው አትነበብም። ኤችን ብቻ ነው አንብበናት የምናለፍ። ታስታውሱ ከሆነ የሀ ቤተሰቡና ስድስተኛዋ ፊደል እንደ ህ እንደምትነበብ አይተን ነበር። እንደ ህ ኦኬ። ሰው አሁን ህ ስንል ህ ስንል ኤች ናት ማለት ነው። ሶ ኢን እንዘላታለን። ወይም ደግሞ በአንድ ላይ ኤች እና ኢን እንደ ህ ነው አንብ ነው የምናለፍ ከዛ ኤልን ደግሞ እንደ ል ፒል እንደ ፕ ኦኬ አሁን ኤች እና ኢን እንደ ህ፣ ኤልን ደግሞ እንደ ል፣ ፒን እንደ ፕ ካነበብ ነው ህን ልን እና ፕን በአንድ ላይ ስናነባቸው ምን ይሆናል? ኸ፣ ል፣ ፕ፣ ኸልፕ ኸልፕ ተብሎ ይነበባል። ኦኬ፣ ይሄኛው በተመሳሳይ ምንም አይቀየርም። ተመሳሳይ ነው በሙሉ ከመጀመሪያው ከመጀመሪያው ጋር ከሁለተኛው ጋር ተመሳሳይ ነው። ሰው ምንድን ተብሎ ይነበባል? እስኪ እናንተ ነገሩኝ፣ ሞክሩት እስኪ። ሚ ተብሎ ነው የሚነበበው። ሚ ምንም ልዩነት የለውም። ኦኬ ሙሉን ስናነበ ምን ይሆናል? ኸ ል ብ ሚ ኸልብሚ። ኸልፕ ሚ በአማርኛ ምን ማለት ነው? አግዘኝ ማለት ነው። አሁን እናንተን እናንተ ሌላውን ሰው ሀልፕሚ ብትሉ አግዘኝ እያላችሁት ነው። አግዘኝ መልካም። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኤልኢን እንደምንናበው እንደምናንብበው እንደ ሊ እናነባዋለን። እንደ ሊ ኦኬ። ኤን ምን አንላትም፣ አናነባትም፣ እንዘላታለን። ኦኬ። እንደገን ቪን፣ ቪ ደግሞ እንደ ቪ ይም ምናትልም አትነበብም። ለምን እንደነገርኋችሁ በአንድ ቃል ወይም ደግሞ አረፍተ ነገር ውስጥ ሊሆን ይችላል፣ ሁለትና ከዛ በላይ የሆኑ ቫውሎች ወይም አናባቢዎች ሲመጡ የመጀመሪያው አናባቢ ስትነበብ፣ ቀጣይ የሚመጡት ግን አይነበቡም ብለን ስላየን ማለት ነው። ሶ በአንድ ላይ ኤልኢን እንደ ሊ ይነበባል ብለናል። እንደገን ቪ ደግሞ እንደ ቪ ይነበባል ካል ሊን እና ቪን በአንድ ላይ ስናነባቸው ምን ይሆናል? ሊቭ ሊቭ ሊቭ ተብሎ ይነበባል። ኦኬ፣ ወደ ሁለተኛው ስነድ የሁለተኛው ደግሞ ኤምኢ በተመሳሳይ እንደ ሚ ነው የሚነበበው፣ እንደ ሚ ምንም ልዩነት ስለሌለው ማለት ነው። ኦኬ፣ እስኪ ሙሉ እናነበው፣ ሙሉን ስናነበው ሊቭ ሚ ሊቭ ሚ ሊቭ ሚ ምን ማለት ነው? ሊቭ ሚ ማለት ተወኝ እንደማለት ነው። ተወኝ ወይም ደግሞ ለብቻዬን መሆን እፈልጋለሁ፣ ሰው አያስፈልገኝም። ተወኝ ለማለት ስትፈልጉ ሊቭ ሚ ትላላችሁ። ሊቭ ሚ። ኦኬ ወደዚኛው እንሄድ። ወደዚኛው ስንሄድ ደግሞ ኤልኤን እንደምን ይነበባል ብያችኋለሁ? እንደ ሌ ይነበባል። ቲ ደግሞ እንደ ት ትነበባለች፣ እንደ ት። ከዛ ኤስን ደግሞ እንደ ስ እናነባታለን። ይቺ ከዚህ ላይ የምታዩት ኮማ አፖስትሮፔስ እንላታለን። አፖስትሮፔስ ምን ማለት እንደሆነ ለወደፊት እንመጣበታለን። ሰው እስኪ በአንድ ላይ እናንበው። ሌ ሌ፣ ትስ፣ ሌትስ ይሄኛውስ ምን ይላል? ጂኦ እንደ ጎ ነው የሚነበበው፣ እንደ ጎ። ሶ ሌትስ ጎ፣ ሌትስ ጎ፣ ሌትስ ጎ ተብሎ ይነበባል። ምን ማለት ነው? ሌትስ ጎ ብትሉ እንሂድ ማለት ነው፣ እንሂድ። እኛ ሌላውን ሰው ሌትስ ጎ ብንለው እንሂድ እያልን ነው፣ ነው እንሂድ። ኦኬ፣ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ደግሞ ኤፍ ኦ እንደ ፎ ይነበባል። ፎ ብለን እንጽፋለን። ፎ ኦኬ፣ እንደገን እዚጋ ኤል ኤል ይለናል አይደለን? እንደነገርኳቸው ተከታታይ የሆኑ ኮንሶናንቶች ወይም ተነባቢዎች ሲመጡም የመጀመሪያውን እንተዋለን ብለናል። ሰው ኤልን እንተውና ወደ ኤልኦ እንሄዳለን። ኤል ኦ ደግሞ እንደምን ይነበባል? እንደ ሎ እናነባዋለን። እንደ ሎ። መልካም፣ ከዛ ደብሊው ደግሞ እንደምን ይነበባል? እንደ እንደ ምን ይነበባል? እንደ ዎ፣ እንደ ዎ እናነበዋለን። እንደ ወ፣ እንደ ዎ ማለት ነው። ደብልዩ ኤ። ኦኬ ሰው እስኪ ባንድ ላይ እናነበው። ፎ ፎሎ፣ ው ፎሎ፣ ፎሎ። ከዛ ይችኛዋ እንደነገርኳችሁ ኤሚ እንደ ሚ ነው የሚነበበው፣ እንደ ሚ። እስኪ ሙሉ እናነበው ፎሎ ው ሚ ፎሎሚ ፎሎ ሚ ተብሎ ይነበባል። ምን ማለት ነው? ተከተለኝ ማለት ነው። ተከተለ ፎሎሚ ስትሉ እናንተ ሌላኛውን ሰው ተከተለኝ እያላችሁት ነው ማለት ነው። ኦኬ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ደግሞ ቲኢ እንደምን ይነበባል እንደ ቲ ይነበባል። እንደ ቲ ቲ ብላችሁ ጻፉ። ኦኬ ኤምን አትልም አትነበብም። ኤን እንዘልና ወደ ወደዚኛው ስንሄድ ሲኤች ደግሞ እንደ ች ይነበባል። እንደ ች ች ማለት የች ቤተሰብ ስድስተኛዋ ፊደል ማለት ነው። ሶ ቲኢ እንደ ቲ ከተነበበ ሲኤች ደግሞ እንደ ች ከተነበበ በአንድ ላይ ቲ ች ቲች ቲች ተብሎ ይነበባል። ከዛ ወደዚኛው ሰነድ ኤ ሚ እንደተለመደው ምን ተብሎ ነው የሚነበብ? ሚ ተብሎ ነው የሚነበበው። ሚ እስኪ ሙሉ እናነበው ቲ ቺ ሚ ቲች ሚ ቲች ሚ እኔ ምን በለኝ ነው አስተምረኝ፣ አስተምረኝ እኔን አስተምረኝ እንደማለት ነው። ቲች ሚ ብላችሁ ስትናገሩ እኔን አስተምረኝ ማለት ነው፣ በአማርኛው። ኦኬ፣ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ቀጣዩ ምን ይለናል? ኤልኦ እንደ ምን ይነበባል? እንደ ሎ ይነበባል ብለን አላለለ እንደ ሎ። ኦኬ፣ ሎ ብለን እናስቀምጣለን። ከዛ ቪ ደግሞ እንደ ቪ ይነበባል። እንደ ይን ይህን ምን አንላትም አናነባትም ወይም ደግሞ ቪኢ በአንድ ላይ እንደ ቪ ነው የሚነበበው። እስኪ ሙሉ እናንበው። ሎ ቭ ሎቭ፣ ሎቭ ተብሎ ይነበባል። ወደ ሁለተኛው ሰነድ ኤሚ በተመሳሳይ አይቀየርም። ሚ ነው ሚ ተብሎ ይነበባል። እስኪ ሙሉ እናንበው። ሎ ቭ ሚ ሎቭ ሚ ሎቭ ሚ ስንል ደግሞ ውደደኝ እያልንን ነው ማለት ነው። የሆነን ሰው ወይም የሆነን አካል ውደደኝ ለማለት ስንፈልግ ሎቭ ሚ ብለን መናገር እንችላለን ማለት ነው። እሺ ወደዚኛው እንሄድ። ወደዚኛው ስንሄድ ኤስ ኢ ሲ እንደምን ይነበባል? እንደ ሲ ይነበባል። እንደ ሲ ኦኬ። ኤን ደግሞ እንደ ን ይነበባል። እንደ ን ከዛ ዲ ደግሞ እንደ ድ ኤስኢ እንደ ሲ ከተነበበ፣ ኤን ደግሞ እንደ ን ከተነበበች፣ ዲ እንደ ድ፣ ሶ ሲን፣ ንን እና ድን በአንድ ላይ ስናነባቸው ምን ይሆናል? ሲ ን ድ ሲንድ፣ ሲንድ ብዬ አነባዋለሁ። ይሄኛው እንደተለመደው ምንድን ነው የሚሆነው? ሚ ተብሎ ነው የሚነበበው። ሚ። እስኪ ሙሉ እናነበው ን ድ ሚ ሴንድ ሚ ምን ማለት ነው? ሴንድ ሚ ማለት ላክልኝ ማለት ነው። ላክልኝ የሆነ ነገር ለእኔ ላክልኝ ብላችሁ ለመናገር ስትፈልጉ ሴንድሚ ትላላችሁ። ኦኬ፣ ወደዚኛው እንሂድ። ወደዚኛው ስንሂድ ደግሞ ይሄኛው ምን ይለናል? ኤልኢን እንደምን እናንብበው እንደ ሌ እናንብበው። እንደ ሌ ሌ ብላችሁ ተጽፋላችሁ። ከዛ ቲ ደግሞ እንደ ት። በአንድ ላይ ሲነበብ ምን ይሆናል? ሌ ት ሌት። ይሄኛውስ ምን ይላል? ኤሚ እንደ ሚ ነው የሚነበብ ብለናል። ሚ ብለን እናነባዋለን። እስኪ እናነበው። ሌ ት ሚ ሌት ሚ ሌት ሚ በአማርኛው ፍቀድ ሌኝ እንደማለት ነው ወይም ደግሞ ፐርሚሽን ስንጠይቅ ወይም ደግሞ ፍቃድ ስንጠይቅ፣ ሌትሚ፣ ለእኔ ምንበለኝ፣ ፍቀድልኝ፣ ፍቃድ ስጠኝ ብለን ለመናገር ስንፈልግ እንጠቀመዋለን ማለት ነው። ኦኬ ወደዚህኛው ስንመጣ ደግሞ ምን ይለናል? አሁን ይሄ ከዚህ ጋር እንደምታዩት አፖስትሮፔስ አለች። በማሳጠሪያ ነው የተጻፈ። አፖስትሮፔስ ማለት በአማርኛውም ማለት ነው፣ በማሳጠሪያ መጽሐፍ ማለት ነው። ለምሳሌ አሁን ከዚህ ጋር አይ አም ብዬ መጽፈውን በማሳጠሪያ ምን ብዬ ጻፏቸው አይንና ኤምን ብቻ መጽሐፍ ማለት ነው፣ በማሳጠሪያ ከዛ ምን ብያ አሁን ይህን አነባዋለሁ። ይቺ አይነች፣ ይቺ ደግሞ ኤም ነች። እስኪ ላነበው አንድ ላይ አይ አም አም አም ብያ አነባዋለሁ። ከዛ እኛው ደግሞ ምን ይሆናል? ኤፍዩ እንደ ፉ ነው የሚነበብ። ኤፍዩ እንደምን አልኳችሁ? እንደፉ እንደ ፉ ኦኬ ከዚህ ጋር ደግሞ ኤልኤል ይለናል አደለ? ኤልኤል እንደ አንድ ድምፅ ነው የሚነበብ ል ብለን እናነባዋለን። እስኪ ሙሉ እናነበው ፉ ል ፉል ፉል። በአንድ ላይ ሙሉ ስናነበው አይ አይ አም ፉ ል አይ አም ፉል አይ አም ፉል ምን ማለት ነው? ጠግቢ ያለው በአማርኛው። እኔ ምን ብያለው ጣግብ ያለው ብላችሁ ለመናገር ስትፈልጉ ነው ማለት ነው። ኦኬ እስኪ ወደዚኛው እንሄድ። አሁን ከዚህ ጋር በማሳጠሪያ ጽፌ ሆነው እንጂ አይ አም ብላችሁ እናንተ መጠቀም ትችላላችሁ። አይ አም አይ አይን ትጽፋላችሁ፣ ከዛ ኤንና ኤምን መጻፍ ማለት ነው። ኦኬ ወደዚኛው ስንሄድ ይህም በተመሳሳይ ይቺ አይ ነች፣ ከዛ ኤም ነች። ከዛ በአንድ ላይ ሳነበው አይ አም አይ አም ተብሎ ይነበባል። ከዛ ቢዩ ደግሞ እንደ ቡ ይነበባል። ቢዩ እንደ ቡ። እንደገን ኤስ ዋይ ደግሞ በአንድ ላይ እንደዚህ ይነበባል። እንደዚህ በአንድ ላይ ስናነበው ቢ ዚ ቢዚ ቢዚ። ሙሉን ስናነበው አይ አም ቢዚ አም ቢዚ አም ቢዚ ተብሎ ይነበባል። ወይም ደግሞ ይችን አፖስትሮፊ አስወጥታችሁ እናንተ በቀላሉ መንበላችሁ ማንበብ ነው። አይ አም ከም በፊት ማንም መጨመር ኤን መጨመር እንዲያደርጋችሁ አይ አም ብላችሁ ማንበብ ትችላላችሁ። አይ አም ቢዚ ብላችሁ ሙሉን ደግሞ ማንበብ ትችላላችሁ ማለት ነው። ሶ እኔ ምንድን ያለን ነው ቢዚ ነኝ። አሁን ብዙውን ጊዜ ቢዚ ነኝ እንላለን አደለ? ቢዚ ማለት በአማርኛው ስራ መብዛት ማለት ነው። ወይም ደግሞ ስራ በዝቶብኛል፣ የስራ ጫና አለብኝ ብላችሁ ለመናገር ስፈልጉ አያም ቢዚ ብላችሁ መናገር ትችላላችሁ ማለት ነው። ኦኬ ወደዚኛው እንሂድ። ወደዚኛው ስንሄድ ደግሞ ምን ይለናል? ይቺ እንደነገርኋችሁ አይነች፣ ሁለተኛዋ ኤም ነች። አይ አም አይ አም ተብሎ ነው የሚነበበው። ወይም ደግሞ እንደነገርኳችሁ ከኤም በፊት ኤን ካስገባችኋት ይችን አፖስትሮፊ እሷን ወይም ደግሞ ማሳጠሪዋን በማስወጣት ምን ይሆናል? አይ አም አይ አም ተብሎ ይነበባል። እኔ ማለት ነው። ይስ ምን ይላል? ኤች ዩ እንደ ኻ ነው የሚነበበው። ኤን እንደን፣ እንደግን፣ ጅ ደግሞ እንደ ግ፣ አር እንደ ር፣ ዋይ እንደይ። በአንድ ላይ ምን ይሆናል? ሃ ን ግሪ ሃንግሪ ሃንግሪ እኔ ምን ብዬ አለው እያልኩ ነው አሁን አይ አም ሃንግሪ ብል እኔ ምን ሁኛለሁ ርቦኛል እያልኩ ነው እኔ ርቦኛል ብዬ ለመናገር ስፈልግ አይ አም ሃንግሪ ብዬ እናገራለሁ ማለት ነው ኦኬ ወደ ዚኛው እንሄድ ይሄም በተመሳሳይ ይቺ አይ ነች፣ ሁለተኛው ኤም ነች። ሰው አይ አም አይ አም እኔ እያልሁ ነው። ወይም ደግሞ እንደነገርኋችሁ ይቺን አስወጥታችሁ ከኤም በፊት ኤን ስታስገቧት ምን ተብሎ ይነበባል? አይ አም አይ አም ተብሎ ይነበባል። በማሳጠሪያ ብጽፉት ሙሉን ብጽፉትም ትርጉም አይቀየርም፣ ያው ነው። ሰው የእኛው ምን ይሆናል? ቲአይ እንደታ እንደገን አር እንደር ኢ አትነበብም። ዲህ ደግሞ እንደ ዲህ በአንድ ላይ እስኪ እናነበው ታ የር ድ ታየርድ ታየርድ። ሙሉን ስናነበው አይ አም ታየርድ አይ አም ታየርድ። እኔ ምን ብያለሁ? እኔ ደክም ያለሁ ወይም ደግሞ ደክሞኛል። ደክሞኛል ብላችሁ ለመናገር ስትፈልጉ ምን ብላችሁ ትናገራላችሁ? አይ አይ አም ታየርድ አይ አም ታየርድ። እኔ ደክሞኛል ብዬ መናገር እችላለሁ ማለት ነው። ኦኬ እንግዲህ ዛሬ ትምህርታችን ወይም ደግሞ ቪዲዮችን ይህንን ይመስል ነበረ። እናንተ ደግሞ ይህን እንደ መግቢያ ከያዛችሁ አስፍታችሁ በደንብ ፕራክቲስ ማድረግ መለማመድ ይኖርባችኋል ማለት ነው። ቀጣይ በሌላ ትምህርት ወይም ቪዲዮ እንገናኛለን። ትምህርታችን ወይም ቪዲዮችን እየተመቻቸው ከሆነ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ እንላለን። ስላዳመጣችሁ ወይም ስለተከታተላችሁ ከልብ አመሰግናለሁ። የዛሬ ቪዲዮችን ወይም ትምህርታችንን የሚመስል ነበር። መልካም ጊዜ ተመኘውላችሁ። ሰናይ ጊዜ።